የእንግሊዝ ፕሪምየር ሊግ መርሃ ግብር ይፋ ተደርጓል። ለትልልቆቹ ክለቦች በመጀመሪያ አምስት ሳምንታት ውስጥ እነማንን ይገጥማሉ የሚለውን እንመለከታለን። ምክንያቱም የውድድር አመቱን የሚጀምሩበት መንገድ አጠቃላይ ውድድሩ ላይ ተጽዕኖ ሊኖረው ስለሚችል፣ አምና አርሰናል በርካታ ትልልቅ ጨዋታዎችን በመጀመሪያ አድርጎ አሪፍ ውጤት አስመዘገበ። ግን ደግሞ በመጀመሪያ ሳምንታት ያወጣው አቅም በኋላ በፕሪምየር ሊጉ መደበኛ የሚባሉ ቡድኖችን ወይም ወገብ ላይ የሚገኙ ክለቦችን እንኳን ለማሸነፍ እንዲቸገር ሲያደርገው ተመልክተናል እና መጀመሪያ አካባቢ ላይ አንዳንድ ቡድኖች ጠንካራ ክለቦችን ማግኘታቸው እነዛን ክለቦች ሲያልፉ በተከታታይ በወገብ ላይ ያሉ ክለቦችን ከዛም በታች ያሉ ክለቦችን ስለሚያገኙ እያሸነፉ ይሄዳሉ፣ እና የውድድር አመቱ አጋማሽ በሁለተኛውም አጋማሽ ሲጀመር ጥሩ ውጤት ይይዛሉ። ስለዚህ መጀመሪያ ላይ ትልልቆቹን ክለቦችን መግጠምን ይፈልጋሉ። አንዳንዶች ደግሞ የእነዚህ ክለቦች ጨዋታ መጀመሪያ ላይ ሲመጣ አጠቃላይ የውድድር አመቱን ጉዟቸውን ሁሉ ሲረብሽ ተመልክተናል እና በቀጣይስ ትልልቆቹ ክለቦች ከነማን ጋር ይጫወታሉ? የውድድር አመቱን መጀመሪያ ከነማን ጋር ያደርጋሉ? ምን ተ ተጽዕኖ ሊፈጥርባቸው ይችላል የሚለውን የተወሰኑትን በተለይም ደግሞ የአምስቱን ክለቦች እንመልከት። በመጀመሪያም አርሰናል በሜዳው ከሜዳ ውጭ ከማንቸስተር ዩናይትድ ጋር በኦልትራፎርድ ነው የሚጫወተው። በመጀመሪያው ሳምንት በጣም አሪፍ ጨዋታ ይመስለኛል። በሀገራችንም በርካታ ደጋፊዎች ያላቸው ሁለት ታላላቅ ክለቦች ናቸው እና ባለፈው አመት ሶስት አመት አርሰናል በማንቸስተር ዩናይትድ ላይ የበላይነትን ወስዷል። በፕሪሚየር ሊግ በሚደረጉ ጨዋታዎች ላይ ግን ደግሞ ቀጣይ በዚህ ክረምት ማንቸስተር ዩናይትድ ማስተካከል ይጠበቃል። አርሰናልም አጥቂ ለማስፈረም ጥረት እያደረገ ነው። ዛሬ የወጡ እንዳሉ መረጃዎች ከሼሽኮ ጋር በግል ጉዳዮች ተስማምቷል። አሁን ይፋዊ የሆነ ንግግር ከአረቤ ላይብዚሽ ጋር መጀመሩን የሚጠቁሙ መረጃዎች እየወጡ ይገኛሉ እና እንደሚጠናከር ይጠበቃል። አማካይ ስፍራ ላይ ዙብሜንዲን ሜንዲን ኦልሞስት ማስፈረሙን በርካታ መረጃ ምንጮች ይጠቅሳሉ። ኬፓን በግብ ጠባቂነት ያስፈርማል እና የግራ አጥቂም ለማስፈረም እየሞከረ ይገኛል። በክረምቱ እንደሚጠናከር ይጠበቃል። ማንችስተር ዩናይትድም ኮኒያን አስፈርሟል። ብሪያን ምቤሞን ጨምሮ ሌሎችም ከአጥቂ ላይም አማካይ ስፍራም ተከላካይም ለማስፈረም ገበያ ላይ ይገኛል። ና የመጀመሪያው ዓመት የእነዚህ ሁለት ቡድኖች ምን ያህል እንደተዘጋጁ በክረምቱ የሚያሳዩበትን እድል ይፈጥርላቸዋል። በጣም ትልቅ ጨዋታ ይሆናል። ቅድም እንዳልኩት አርሰናል በተከታታይ ዓመታት የበላይ ሆኗል፣ ምንም እንኳን የሊጉን ዋንጫ ባይወስድም። ማንችስተር ዩናይትድ የበላይ በነበረባቸው ጊዜያቶች ዋንጫም እየወሰደ አርሰናል ላይም የበላይ እንደነበረ ይታወሳል። እንዲያውም በሀገራችን ከፍተኛ የሆነ የክለቦቹ ተቀናቃኝነት የደጋፊዎቹ የተፈጠረው እነዚህ ሁለት ክለቦች በተለይ ከ19 1996 በፈረንጆቹ አቆጣጠር ጀምሮ አርሰን ቬንገር የመጀመሪያውን የእንግሊዝ ፕሪምየር ሊግ ዋንጫ ለአርሰናል በአዲሱ ቅርጽ ካሸነፉ በኋላ ነው። እና ያ ጊዜ ተመልሶ ይመጣሉ ወይ ትልቅ ጥያቄ ቢሆንም አሁን ሌሎች ተላላቅ ክለቦች በእንግሊዝ ለዋንጫም ስለሚፎካከሩ፣ የአምና ሻምፒዮን ሊቨርፑል ነው። ከዛ አስቀድሞ ማንችስተር ሲቲ በተከታ ያሸንፏል። ቸልሲም እንደዚህ ዋንጫዎችን እያሸነፈ ይገኛል። የእነዚህ ሁለት ተላላቅ ክለቦች ተቀናቃይነት ተመልሶ ባይመጣ እንኳን እያንዳንዱ ጨዋታ የሚጠበቅ ይሆናል። ና የመጀመሪያው ሳምንት ይጠበቃል። አርሰናል በሜዳው ሊድስ ዩናይትድን ይገጥማል። ከዛ በ በኋላ ከሜዳ ውጪ ከሊቨርፑል ከአምናው ሻምፒዮን ጋር ይጫወታል። በእርግጥ ባለፉት አመታት ሁለት አመታት ከሊቨርፑል ጋር ያለው ውጤት በጣም አሪፍ ነው፣ አርሰናል የበላይነቱን ወስደዋል። ግን ከሜዳ ውጭ የሚደረግ ጨዋታ፣ አንፊልድ ላይ የሚደረግ ጨዋታ አርሰናል በጣም አስቸጋሪ ሆኖ ነው ባቻ ውጤቶች የተጠናቀቀው። ሊቨርፑል ቪርትዝን ለማስፈረም ተቃርቧል። ኦልሞስት ያለቀ ጉዳይ እንደሆነ ነው እየተነገረ የሚገኘው። ፍሪምፖን ግን አስፈርመዋል። ሌሎችም ትልልቅ ስሞች ጋር ስሙ እየተያያዘ ይገኛል። ና በጣም ከባድ ጨዋታ ሊሆን እንደሚችል መገመት ይቻላል። ኖቲንጋም ፎረስት ሌላኛው በተለይ በተጠናቀቀ በድራ ሳይጠበቅ ጠንካራ የነበረ ክለብ ነው በአምስተኛ ሳምንት ደግሞ በሜዳው ከማንቸስተር ሲቲ ጋር አርሰናል ይጫወታል አራቱ ክለቦች በጣም ትልልቅ ክለቦች ናቸው ኖቲንጋም ፎረስትን እንኳን ብናወጣ ሶስቱ ክለቦች ትልልቅ ክለቦች ናቸው ማንቸስተር ዩናይትድ ሊቨርፑል እና ማንቸስተር ሲቲ ኖቲንጋም ፎረስትን እዚህ ውስጥ ካስገባን በመጀመሪያ አምስት ጨዋታዎች አራት ትልልቅ ጨዋታዎችን አርሰናል ያደርጋል ሁለቱን ጨዋታዎች ከሜዳው ውጭ ነው የሚያደርገው ከማንቸስተር ዩናይትድ እና ከሊቨርፑል ጋር ሁለቱን ደግሞ በሜዳው ያደርጋል ከኖቲንጋም ፎረስት እና ማንቸስተር ሲቲ ጋር። ምናልባት የማንቸስተር ዩናይትድ እና የሊቨርፑል ጨዋታ በሜዳው ማድረጉ ሁለተኛው አጋማሽ ላይ ከሜዳው ውጭ ማድረጉ ሁለተኛው አጋማሽ ላይ በሜዳው ሊያገኛቸው ይችላል። ሁልጊዜ ደግሞ የውድድር አመት ሲጀመር ክለቦች ጠንካራ ስለሚሆኑ በሌላ በኩል ካየ ነው እነዚህን ክለቦች ንጥብ ሊወስድ የሚችል ከሆነ ከሜዳ ውጭ በጣም አሪፍ ይሆንለታል። በዛ ላይ ደግሞ ማንቸስተር ሲቲ እና ኖቲንጋም ፎረስትን በሜዳው ነው የሚያስተናግደው። አርሰናል አምስት ከባድ ጨዋታዎች፣ ስድስተኛም ከጨመርን ኒውካስል ዩናይትድ ነው የሚመጣውና በጣም ከባድ የውድድር አመት ጅምርን ያደርጋል። ያለምንም ጥርጥር ቸልሲ በሜዳው ሌላኛውን የለንደን ክለብ ክሪስታል ፓላስን ይገጥማል። እንደዚሁም ዌስትሃም ዩናይትድን ከሜዳው ውጪ፣ በሜዳው ፉልሃምን፣ ከዛ በኋላ ከሜዳ ውጭ ከብሬንትፎርድ ጋር ይጫወታል። በጣም ጠንካራ ጨዋታዎች ናቸው የሚደረጉት። አራት የለንደን ክለቦችን ጥሞ ይጀምራል ማለት ነው። በጣም ከባድ ነው። ከዛ ከማንችስተር ዩናይትድ ጋር ከሜዳ ውጭ ይጫወታል። ምናልባት የለንደን ክለቦች ስለሆኑ ከባድ ሊሆኑ ይችላሉ። ግን ደግሞ አምስተኛው ከሜዳ ውጭ ከማንችስተር ዩናይትድ ጋር የሚያደርገው ነው እንደ ትልቅ ጨዋታ ሊወሰድ የሚችለው። ጅማሮ ለቸልሲ በጣም አሪፍ ሊሆን ይችላል። ግን ደግሞ ከነዚህ ጨዋታዎች ነጥብ ካልወሰደ በውድድር አመቱ አጋማሽ ትልልቅ ክለቦችን ስለሚገጥም ቅድም እንዳለው ነገሮች ሊወሳሰቡ የሚችሉበት እድል አለ። በታሰበው ልክ በታቀደው ልክ ነጥቦችን ወስዶ ከጀመረ ግን በነዚህ ጨዋታዎች ውጤት መነቃቃት ትልልቆቹን ክለቦችን ምንም ስለሚገጥም በራስ መታመናቸው ተጫዋቾች ከፍ ብሎ ጨዋታውን የማድረግ እድል ይኖራቸዋል። የአምናው ሻምፒዮን ሊቨርፑል በሜዳው ከብሬንትፎርድ ጋር ነው የውድድር አመቱን የሚጀምረው። በጣም አሪፍ ጨዋታ ይሆናል። ብሬንትፎርድ ባለፈው አመት ጠንካራ ነበረ። የመጀመሪያውን ሽንፈት ለሊቨርፑል የሰጠው ብሬንትፎርድ እንደነበረ፣ ቦርማውዝ እንደነበረ፣ ይቅርታ ይታወሳል። ከቦርማውዝ ጋር ነው የሚጫወተው፣ የመጀመሪያውን ጨዋታ የሚያደርገው ቦርማውዝ ነበረ። ቀጥሎ ከሜዳው ውጪ ከኒውካስል ዩናይትድ ጋር ይጫወታል። ከዛን በሜዳው ከአርሰናል ጋር ሁለት ተከታታይ ጠንካራ ጨዋታዎች ይኖራል ይኖራሉና ለሊቨርፑል እነዚህን ጨዋታዎች ማሸነፍ በፕሪሚየር ሊጉ ጉዞ ላይ ትልቅ ተጽዕኖ ይኖረዋል። በርንሌና ኤቨርተንን ይገጥማል። አምስተኛ ሳምንት ላይ በሜዳው ከኤቨርተን ጋር ደርቢ ይደረጋል። ለሊቨርፑል አሪፍ አጀማመር ይመስለኛል። ምናልባት የአርሰናልና የኤቨርተን ትንሽ ሊከብድ ይችላል። ኤቨርተንንም በሜዳው ነው የሚገጥመው፣ የማሸነፍ ግምት እንሰጠዋለን። ግን ሁለቱ የኒውካስልና የአርሰናል ጨዋታ ከባድ ሊሆን ቢችልም ከአርሰናል ጋር በተለይ በሜዳው አድርጎ መጀመሩ የሚጠቅመው ይመስለኛል። ማንቸስተር ሲቲ ከወልቭስ ጋር ይጀምራል የማሸነፍ ግምት ልንሰጠው እንችላለን። ቀጥሎ ሁለተኛውን ሳምንት በሜዳው ከቶተናም ጋር ይጫወታል። ይህንንም ጨዋታ በሜዳው ማድረጉ ይጠቅመዋል። ከዛ ከሜዳው ውጪ ከብሬንትፎርድ ሁለት ወሳኝ ጨዋታዎች በአራተኛ ና በአምስተኛ ሳምንት ይመጣሉ ከማንቸስተር ዩናይትድ ጋር በሜዳው ና ከሜዳው ውጪ ከአርሰናል ጋር በአምስተኛ ሳምንት ደግሞ ይጫወታል። በተለይ ሁለቱ ጨዋታዎች ከባድ ናቸው። ለማንቸስተር ሲቲም የውድድር ዓመቱ መጀመር አጀማመር በጣም ከባድ ይሆናል። ሶስት ትልልቅ ክለቦችን በተለምዶ ቢግ ሲክስ ከሚባሉት ከትልልቆቹ ስድስት ክለቦች ሶስቱን ይገጥማል። ማንቸስተር ዩናይትድ አርሰናል አርሰናልና ቶተናምን በዛ ላይ ደግሞ ሁለቱን ክለቦች በሜዳው መግጠሙ ተጠቃሚ ሊያደርገው ይችላል። ከአርሰናል ጋር ከሜዳው ውጭ ይጫወታል። ለፔፕ ጋርዲዮላ ጥሩ ጅምር እንደሚሆን መገምት ይቻላል። ጥሩ ግምት ሊሆን ይችላል። በክረምቱም በደንብ እየተዘጋጀ ያለ ክለብ ነው። ምናልባት በክለቦች የዓለም ዋንጫ ላይ የተሳተፈ ስለሆነ አዳዲስ ተጫዋቾችን ቢያስፈርምም ግን የዚህ ውድድር ተጽዕኖን እንመለከታለን። ምን ያህል ማንችስተር ሲቲ ላይ ተጽዕኖ ያሳድራል። በርካቶች ይህ ውድድር ላይ የተሳተፉ የሚገኙ ክለቦች በገንዘብም በዋንጫ ምረግር ከተመለከትን ካሸነፉ ተጠቃሚ ሊሆኑ ይችላሉ። በገንዘብ ያለምንም ጥርጥር ከፍተኛ ተጠቃሚ ናቸው። ግን ደግሞ በሚቀጥለው አመት የውድድር አመት ላይ ከፍተኛ ጫና ያሳድርባቸዋል በሚል ስጋት ስላለም የማንችስተር ሲቲንም አቋም ስ እንመለከታለን። ማንችስተር ዩናይትድ የውድድር አመቱን የሚጀምረው ከአርሰናል ጋር በመጫወት ነው። በሜዳው ነው የሚያደርገው። በጣም አሪፍ ጨዋታ እንደሚሆን ይጠበቃል። ማንችስተር ባለፈው አመት 15ኛ ደረጃ ነው ይዘው ያጠናቀቀው በፕሪሚየር ሊጉ በጣም ደካማ የውድድር አመት ነበረ። በቻምፒየንስ ሊግም በዩሮፓ ሊግም በኮንፈረንስ ሊግም አይሳተፍም። የዩሮፓ ሊግ የፍጻሜ ተፋ ዓላም የሆነው በቶተናም አንድ ለባዶ መሸነፉ ይታወሳል። ጥሩ የውድድር አመት አልነበረም። ከረዥም ጊዜ በኋላ ማንችስተር ዩናይትድ ደካማ ጊዜን ያሳለፈበት አመት ነው። በርካታ ጎሎች የተቆጠሩበት፣ ጥቂት ጎል አስቆጥሮ ያጠናቀቀበት የውድድር አመት ነው። ለአሰልጣኝ ሮበናሞሪም ደግሞ የመጀመሪያ ሙሉ አመት ቢሆንም ግን ያ ሁለተኛ አመታቸው ነው። ብዙ ወራትን ቆይተዋል በማንችስተር ዩናይትድ እና ክረምት ላይ የሚመጡላቸውን ተጫዋቾችም እንመለከታለን። ግን ጠንካራ ጨዋታ ባለፉት ተከታታይ ሶስት አመታት የፈተናቸው ክለብን ነው በሜዳቸው የሚያስተናግዱት። በእርግጥ ያለፈው የተጠናቀቀ የውድድር አመት በኦልትራፎርድ የተደረገው ያጣባቸው ጥይት ይጠናቀቅ እንጂ ማንቸስተር ዩናይትድ በጨዋታ እየበለጠበት እንደነበረ ታስታውሳላችሁ። ምናልባት ያም በሞራል ከፍ ሊያደርጋቸው ይችላል። ተሸንፎ የሚጀምር ከሆነ ግን ለአሰልጣኝ ሮበን አሞሪም፣ ለኦልትራፎርድ ደጋፊዎችም፣ ለተጫዋቾችም ጥሩ ሞራል የሚፈጥር አይሆንም። ቀጥሎ ከሜዳቸው ውጪ ከፉልሃም ጋር ይጫወታሉ። ሌላ ጠንካራ ጨዋታ ነው ከበርንሌይ ጋር በሜዳቸው ማንቸስተር ሲቲን ኢቲያር ላይ ይገጥማሉ። በሜዳቸው ደግሞ ከቸልሲ ጋር። በጣም አስደናቂ የውድድር አመት ጅማሮ ነው የሚደረገው በእንግሊዝ ፕሪሚየር ሊግ ምናልባት ትልልቆቹ ክለቦች እየበዙ መምጣታቸው በውድድር ዓመቱ መጀመሪያ አምስት ጨዋታዎች እንኳን አምስት መርሃ ግብሮች ትልልቅ ጨዋታዎች እንድንመለከት ያደረገን አንደኛው ጉዳይ ያ ይመስለኛል። ማንችስተር ዩናይትድ ከአምስቱ የመጀመሪያ ጨዋታዎች በሶስቱ ከትልልቆቹ ጋር ይጫወታል፣ ወይም ቢግ ሲክስ ትልልቅ ስድስት ክለቦች ውስጥ በተለምዶ ካሉት ውስጥ ይጫወታል። ከአርሰናል፣ ከማንችስተር ሲቲ እና ከቸልሲ ጋር። አሪፉ ነገር ከአርሰናልና ከቸልሲ ጋር በኦልትራፎርድ አድርገው መጀመራቸው ነው። ትልልቅ ጨዋታዎችን እንጠብቃለን። የእንግሊዝ ፕሪሚየር ሊግ የመጀመሪያ አምስት ጨዋታዎች እነዚህን ይመስላሉ። ማንችስተር ዩናይትድ በፕሪምየር ሊግ ጅማሮ እድለኛ ክለብ ነው። ካለፉት 33 ውድድሮች 22ቱን በሜዳው ነው የጀመረው 67 በመቶ በማሸነፍም ደግሞ ቀዳሚው ክለብ ሆኗል። በዚህም የውድድር ዓመት ከአርሰናል ጋር በሜዳው ይጀምራል።